እሷ ማች እናደርጋለን ብላ አስባ አንተ መርጣሃለች። አሁንም ሀሳብ ከጻፍካት ጋር ነው ያለው ወይስ ሀሳብ ቀይረ ከእሷ ጋር ትሆናለህ? መምራት ይችላል። ስምርጥ ወስኝ ነውና ስምርጥ ወስናል። ስለዚህ የጻፍካት ጋር እሺ። ማች አላደርጉም። እሺ፣ እሺ። አራት ቁጥር ከወንዶች አራት ቁጥር እሺ

ማች ታደርገኛለች ብለህ የጻፍካ ስንት ነው? ዘጠኝ ቁጥር ነው የጻፍከው። ዘጠኝ ቁጥር ወደዚህ ነው። ኦ እዚህ ጋር አንተ ስንት ቁጥር ነህ? ቁጥር አራ ቁጥር ነው።

አሁን የወንድ ስም ቁጥር ከሴቶች እሺ፣ ማች እናደርጋለን በዚህ የጻፈሽን ቁጥር ነው ሰባት ቁጥር ነው የጻፈችው ሰባት ቁጥር ማለት ሰባት ቁጥር እሺ ነው እሺ፣ እሺ እሱ ሌላ ሴት ነው የጻፈው ኦልሬዲ። ግን ሐሳብ መቀየር ትችላለህ። አሁንም ሐሳብ ያለው ከጻፍካት ጋር ነው ወይስ ሐሳብ መቀየር ከሰባት ከጻፍካት ጋር አንቺ ማች አላደረጋቸው እሺ፣ ከወንዶች

ሁለት ቁጥር እሺ፣ ወደዚህ ሁለት ቁጥር እሺ፣ ማች ታደርገኛለች ብለህ የጻፍካት እሺ። ያዘው አምስት ቁጥር ነው የጻፈው አምስት ቁጥር ወደዚህ ነው እሺ፣ አምስት ቁጥር እሺ፣ አምስት ቁጥር ሌላ ሰው ነው የጻፈችው ኦልሬዲ፣ ሌላ ሰው ነው የጻፈችው፣ ግን አንቺ ሐሳብሽም ቀይረሽ ከእሱ ጋር መሆን ትችላለሽ። አሁን የጻፍሽውን ሰው ጋር ነው ማች እናደርጋለን ብለሽ የምታስቢው ወይስ ሐሳብሽ ቀይረሽ ከሱ ጋር

አንተ እዚያ ጋር ትወዳለህ። የጻፈች ካለ ትመጣለች። ከሴቶች አምስት ቁጥር እራስሽ ማች እናደርጋለን ብለሽ የጻፍሽው ዘጠኝ ቁጥር ነው። እሺ ሌላ ሴት ነው የጻፈው እሱ ደግሞ። አሁንም ቅድምም አንድ ሴት መጣል ከጻፍኳት ጋር ብለሃል፣ ሐሳቤ አልቀይርም ብለሃል።

አሁንም እሷ መጥታ መርጣለች። ሁለት ሴቶች ነው የመረጡት። አሁን ሀሳብ ቀየረ ከእሷ ጋር ትሆናለ። አሁን የጻፍካት ጋር ነው የምትጸናው። የጻፍካት ጋር ከማኝ ግባሺ ዘጋጥኛለች። እሺ እሺ፣ ወደዚህ እንግባና ከወንዶች ዘጠኝ ቁጥር ዘጠኝ ቁጥር ና ወደዚህ ና ወደዚህ። እሺ እሺ፣ ሁለት ቁጥርና ና ይጻፉ። እሺ ሁለት ቁጥር ና

ዘጠኝ ቁጥር ነው የጻፈችው። ማች አድርገዋል። ይመሳሰላሉ፣ ግን ወንድምና እህት ናቸው። ስድስት ቁጥር ከሴቶች ማች እናደርጋለን ብለሽ አስበሽ የጻፍሽው ስንት ቁጥር ነው? እሺ አስር ቁጥር ነው የጻፈችው። አስር ቁጥር ወጥቷል። አስር ቁጥር

እሺ፣ ሌላ ሴት መርጠህ ከሷ ጋር ማች አላረጋችሁም ነበር? የክፉ ቀን ደራሽ መጣላለች ከሷ ጋር ስማች እናረጋለን ብለህ